ናሆሜ እናት የመሩን የመሮን እውነታ አወቀች። የልብ ታማሚ መሆኗን አታውቅም ነበረ እና ከቤት መታ ልጁ ልጅ እያለ የሰረብሻት ልጅ እንደምትወልድ እሺን ማየ እንደርሳለን እያለች ቆይታ ነበረ። ከዛም ሲጠናባት ናሆሜ ደግሞ ውሸቱን መዋሸት የለብንም እያለችው ነበር፣ እውነታውን እንንገራት እያለች እውነታውን ባለመናገራቸው ትልቅ ችግር ተፈጠረ። እዚህ ጋር ውድ ተመልካቾች ሁላችሁም መረዳት ያለባችሁ ነገር ምንድን ነው? አንድን ነገር እውነት መደበቅ የለበትም። ከነ ሙሉ ማንነታችሁ የውደዷችሁ እውነታችሁ መናገር አለባችሁ። ውድ ቤተሰቦች ሰላማችሁ ብዝት ይበልልኝ። እዚህ ጋር ቤታ እንደምትመለከቷት ከሌና ጋር ቁጭ ብለው ፍራሹ እጅደሩ ላይ እየጻፈኝ ወይም ግርግዳው ጋር እየጻፈኝ ምን እየሰራች ነው? አንቺ የጨለልሽ፣ እያለች ታስፈራራታለች። እየጻፍኩ ነው፣ የኪራን ስም እየጻፍኩ። ታዲያ ለምን ከጅስሙ ላይ አትነቀሸውም? ከጅስሙሽ ላይ ትላታለች። አ ነው እንዴ ብላ እየሮጠች ተነስታ ትሄዳለች። አይ፣ ቤታ ጨዋታሽ የሚያበቃው ምንድን ነው መቼ ነው? እዚህ ጋ ደግሞ ሊና በጣም ደግሞ በራሴ ባመጣሁ ጦስ እሷ እንዲህ ብላ ነው ብላ ታስገድለኝ እንዴ? ብላ ተነስታ ትሮጣለች። ስለዚህ ጋር ደግሞ ከናሆሚ ቤት ተነስታ ያደረችው በእናቶ ተቀይማ ወይም በእሱ ተቀይማ ጎደሎነቴ ይታየኛ ብላ መሩ ከሰኒ ቤት ራሷን ስታወድቃለች። ቶሎ በይ መሩዬ መሩዬ እኔ እናት እያለ ይጮሃል። ቶሎ በይ ሰኒ ውሃም ጭልኝ ውሃም ጭልኝ እያለ ለሰኒ ይናገራል። ሰኒም ደንግጣ እየሮጠች ሂዳ ውሃ ይዛ ትመጣለች። እማ እማዬ፣ ራስሽን አታጨናንቂ እያልኩሻለሁ ሁሉ ጊዜ ይላታል። እንዲህ ናሆሚ ቤተሰቦች ጋር ተጣላ በእኔ ምክንያት ትለዋለች። እኔ ባንቺ ምክንያት ማንም ጋር አልጣላም ይላታል። ከዛም ከዚህ በኋላ ምንም ይፈጠር፣ ምንም ይፈጠር፣ ራስሽን አታጨናንቂ። እኔ ከነሞሉ ማንነትሽ ነው የምወድሽ። እኔ እኮ ጎደሎ ነኝ ናሆሚ ትለዋለች። አንቺ ጎደሎ አይደለሽ ሙሉ ነሽ ይላል። እዚ ጋር ሐኪም ቤት ሊወስዷት ለ ቅዱስ ይደውላሉ። ቅዱስን እናቶለና ሐኪም ቤቱ ሰደን ይሉታል። ቅዱስም እሺ ብሎ ይመጣል። አዲስ አበኛ በዚህ ሙቀት እንቃጠላለን ቤቱ እንደ እሳት ሆኖብናል። የኛ ምርጧ ሀገራችን ግን ተመልከቷት እስኪ ድባቡዋ። ወይኒ ሀገሬ መቀኛሽ በዛብሽ። ምን ይደረጋል። የኢትዮጵያን መቀኛ ያስወግድልን እያላችሁ ሁላችሁም ጸሎት አድርጉ ከሁሉም ሀገር የምትበልጥ ሀገር ነበረች አለችን። እስኪ ተመልክቷት። የኔ እናት እናት ሀገሬ ልጆችሽ በሰው ሀገሬ ይባክናሉ። አንቺ ሰላምሽ ጠፋብን። ሁላችሁም ለሀገራችን ሰላም ይሁን እያላችሁ ዱዓ አድርጉ። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ድና የተከበራችሁ የጽናት ድራማ ተከታታዮች እንደምን አላችሁልኝ? እኔ ያለውላችሁ አልሐምዱልላህ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ መቀላቀሉን አትርሱ። ወደ ይህ ርዕሳችን ስንሄድ ሌና የሮጦች ብትመጣ ሰው እንደሌለ ስታገኝ ቁጭ ብላ የማንም መጫወቻ አልሆን ወይኔ ሊና ትላለች። እዚህ ጋ በማያገባት ስትገባ ትገርመኛለች። ኪምሮን ስልክ ሲያወራ ተደብቃ ማዳመጅ ጀምራለች። ተመልክቷት በጣም እኮ ምስጥ ብላ የምታወራው ነገር ትገርመኛለች። ጨበሪቷ አለቻት፣ ቤታ ወይኔ ጨበሪቷ ጨበሪቷ በጣም ትገርማለች እኮ። አንተ አባትህን አገኘሁ እንዲህ አባት አለ ትለዋል። ስለምን ነው የምታወሪው? አንቺ ደግሞ እንዲሁ በማያገባሽ ትገቢያለሽ ይላታል። እንዲርጎ ዝንብ በማያገባሽ ጥልቅ ታያለሽ የምትልሽ ሰኒ ወዳድ አይደለም ይላታል። እዚህ ጋር ደግሞ ከመሮ ቤት ሰኒ እና ቅዱስ እያወሩ ነው። ስለምንድነው ቤትሽን ለቀሽ አነሳ ይላታል። አንድ አስራ አምስት ቆየሁ ትለዋለች። ስንት ቀን ሆነሽ? አስራ አምስት ቀን እና ታዲያ አምስት ቀን ነው እሺ ቆየሁ ምትዩ ያንቺ ነገር ይላታል። አላው ለምን ነው ቤትሽን የለቀቅሽው ሲላት እንዲሁ ዝም ብዬ ጠፍሽ ወይ ደብሮኝ ትለዋለች። እየተሳሳቁ ሁለታቸው ያወራሉ። ይገርማል፣ ይላታል ይገርማል። እውነትም ቅናት እንዲዚህ ያደርጋን ለቅናት ብላ ቤቷ አለቀቀች። እዚህ ተመልክቷቸው ሶስታቸው ናሆም እና ቅዱስ ሰናይት ቁጭብ ነው እያወሩ ነው። ስለመሩ መሩ በጣም እርግጠኛ የምነግራችሁ ነገር ይሻላታል። በቃ የጨዋታው ድምቀት ተወልዳለች ማለት ነው። ናሆሚ በጣም ለሴት ክብር ያለው ልጅ ነው፣ ጥሩ ልጅ ነው። እና ሁላችሁም ሰብስክራይብ ላይክ ሼር ማድረጋችሁን ላትርሱ። ቅዱስም አንዲቷን ይዞ እስከሚመጣ ድረስ እንጠብቀዋለን። ሁላችሁንም ወዳችኋለሁ። ውድ ሀገሬ ልጆች ወጥቶ ከመቅረት ይጠብቃችሁ። እዚህ ጋር እያወሩ ነው፣ እየተሳሳቁ ነው። ሁላቸውም ስለመሩ ጉዳይ እያወሩ ነው። እንደ ፈጣሪ መሩ እየናሽርልኝ ይላልኝ። ደግሞ ናሆሜ እየሳቀ ነው፣ ፈገግ ብሏል። አሁንም አ ተሽሏታል፣ ይሻላታል ይላል። ተተኛ ምናምን እያሉ እያወሩ ነው። እዚህ ድከም ስልችት ያላት ጽናት ቁጭ ብላ ቆማ እያስተነተነች ነው መጥባ ውስጥ። ከዛ ስልክ ደወለች ላሰኒ። ምን ሆነች ነው ትላታለች። ስለመሩ ትነግራታለች። ምን ሆና ነው እያለች ደንግጣ ወደዛ ለመሄድ ታስባለች። ሁላችሁም ሰብስክራይብ አድርጉ፣ ቤተሰቦቼ፣ አበረታቱኝ። ደግሞ ሰሞኑን ቀዝቀዝ ብላችኋል። ለምንድነው ነው ሰብስክራይብ የማታደርጉት? ከዚህ ጋር ምን ሆና ነው ታዲያ፣ ልምጣ አሁን። ወይኔ እህት ምን ሆና ነው? ምን ሆና ነው ብላ በጣም ተደነግጣለ። ዝም ብለሽ ነይ ቶሎ፣ ምንም አልሆነችም ትላታለች። እዚህ ጋ ቤታ ኮርሲዋን ይዛው ውጭ ትጫዋታለች፣ ህጻን እየመሰለ ጽናት እየገሰገሰች ወደ ማሮ ቤት ሰጥቶት፣ እዚህ ቁጭ ብላ ታገኛታለች። ምን አባሽ እየሰራች ነው ደግሞ እዚህ? ጦሰኛ ተጣጣለች። አንቺ ጦሰኛ ጦሳሽ፣ ደግሞ እንዴ ተርፈን እዚህ ቁጭ ምትይው አሁን። ግቢ ነው ግቢ ውስጥ ተቀመጭ። እዚህ ጋር ሁለታቸው ንፋስ እናግኝ ብለው ሁለቱ ጎረምሶች ወጥተዋል። ናሁም እና ቅዱስ እዚህ ጋር ቁጭ ብለዋል። እያወሩ ወክ እያደረጉ ስለ መሩ ማንነት ይነግራቸዋል። ተመልከቷቸው እዚ ጋ እና ታዲያ እውነቱ እኮ መናገሩ ጥሩ ነው። ናሆሚ እውነት ባለመናገርህ ጥሩ አልሰራህም፣ ስህተት ነው እያለ ይነግረዋል። እዚ ጋ ፈገግ እያለች ስትሄድ ወክ እያደረገች ኪራን ታገኘዋለች። እዚ ጋ ተገናኙ ከተገናኙ በኋላ ይህኔ ውድ ምናምን እያለን ላ ለትርሚ አላዊ ውድ ይህን ተመልክቷቸው፣ እዚህ ጋ ሁለታቸው እያወሩ ነው። እኔ ብታው በጣም የእናት ቤት ስለሆነ የምሰራበት ቪዲዮ አላሰራኛሉ። ትናንት ራሱ በመከራ ነው ቪዲዮን ሰርቼ የጨረስኩት። አላዊ ራህ በመከራ ነው ሰርቼ የጨረስኩት። እዚህ ጋ ቁጭ ብላ ህፃል ይመስል ትዘላለች ሶፋው ላይ ተመልክቷት። እዚ ጋር ሊና መጣችና አንቺ ህፃን ይመስል ምን እንደዚህ አደረግሽ? አርፈሽ አትቀመጭም? እንደ ጽናት እኮ ቤት ገብተሽ ተጫዋች ብላኝ ነው ትላለች። እዚ ጋር ሲመጡ አልጋ ላይ ተኝታለች። ናሆሜ በጣም ተጨንቀዋል። ጽናትም በቃ ናሆሜ አትጨነቅ ይሻላታል ትለዋለች። እዚ ጋር ሁለታቸው እየተፋጠጡና እየተቀላለዱ ይገኛሉ። ተመልክቷቸው፣ ሁለት እብዶች ማለት ነው። እዚ ጋር ደግሞ ኪራና ናሆሜ ወጥተውክ እያደረጉ ያወራሉ። ወይኒ በጀርባቸው ያሉት አበባዎች ሲያምሩ። ልጅነቴን ውሃ ስንሄድ ጧጧት አስታወሰኝ። የምር ነው ምላችሁኛ። ጧጧት ውሃ ልናመጣ ስንሄድ አበባዎቹ እንደዚህ ሆነው የአበባው ሽታ ወይኒ ለነገራችሁ አልችልም። ማለካ አፍንጫ አይሆንም ያገራችን። አሁን ላይ እኮ እንደዚህ አይነት ነገር የለም። የምር በጣም ነው የሚያሳዝነው። እዚህ ጋር ደግሞ ሲመጣ ኪምሮን ውጭ ሲያገኛል፣ ለምን ውጭ ወጣሽው ሲላት ነይ እንሂድ ቢላት አልሄድም አለች። እዚህ ጋር ሶስቱ ሴቶች አልጋ ላይ ሆነው ያወራሉ። ወይኔ ደስ ሲሉ ፍቅራቸው እኮ የጓደኛ ልክ። እዚህ ጋር ደግሞ ሁለታቸው እብድ ሁለት እብድ እየተቀላለዱ እየጮሁባት ሲገኙ፣ ድንገት ትታመምና የአገርን ከኔና ወስዲያ ትታመማለች። ወይኔ ሊና ወይኔ ዲና ድረሽልኝ፣ እያለች እነዚህ ሁለታቸው ዘና እያሉ ይገኛሉ። ዋው ጽናት የአሁኑ አለባበሷ ተመችቶኛል። የምሬ ነው የምላችሁ፣ ሙሽራ መስላለች። ጫማዋ እንዲሁም ፎስታኗ ምናምን፣ ዋው ያምሮብሻል። ኪራ ደግሞ ልብሷ ትቀየርም ሁሉ ጊዜ ችና ቪዲዮ የሚሰራባት ወይኔ ኪራ ሀብታም ነህ። ሀብታም ሆኖ የሚሰራ ሰው ይችኑ አጠቀያይራት። ሁላችሁም ላይክ እያደረጋችሁ ሰብስክራይብ አድርጉ። እወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዙት ይበልልኝ። የኔ ቆንጆ መቾን ሰርጋችን እያለ ከሊ ከሊ ማማ ተዱስ ወዲ ማማ ተዱስ ተመልከቷቸው። ዋው ፍቅር አያችሁት? ኪምሮኒ እንዴት አድርጎ እንዴ ጠበቃት። ቤቷን ሻማብርቱ ሽራ አድርጎ ምናምን ሲጠብቃት ደነገጠች። እንዲ ማነው እንደዚህ አድርጎ የጠበቀኝ ብላት ትደነግጣለች። አበባ ይዞ እኔ ባልሽ ነኝ ብሎ ይነግራታል። እሷን በጣም ደስ አላት። ፍቅራቸውን እንደሚያወሩት ያልጠበቁትን ነገር አሏቸው። ደውለው ገርማ ተመልክቷት ውሃ ሰጠቻው ውሃ ነው ብላ እርሷ ግን እራሷን እየሳተች ነው። ድረሱልኝ ድረሱልኝ ትላለች። እዚህ እንደምትመለከቷት እራሷን ስታ ወድቃለች። ወይኒ ጉድ! ሁለታቸው እንደውም ዘፈን እየዘፈነችለት ጀመረች። ለኪምሮኒ እዚህ ጋር ፈገግ እያለች እየዘፈነችልን ነው። ተመልክቷቸው ስም እያዳመጣል ነው። ከዛ ስልክ ተደወለ። እንዴ? ትለዋለች። አዎ፣ ማን ነው? ኪራ ነው። ዝም በይው ይላታል። ድጋሜ ደገመ በሰላሙ አይደለም ይልና ስልኩን ያነሰዋል። እዚህ ጋር ለናሆም የሚደውሉለታል። ተመልክቷቸው ምንድ ነው ትለዋለች። አይ ምንም አይደለም ይላታ ምንም እንዳልሆነ በእርግጠኝነት እነግርሻለሁ። ምንድን ነው ባክሻች ብት ቤታ ራሷን ስታ ወድቃ ሆስፒታል ወስደዋት ነው? ከዛ አንቺ የት ዲሽ ነው ኪራ፣ የትዲሽ ነው አንቺ እንዲዚህ እስከተሆን ድረስ እንዲህ ሽብዬ ስለታዘዝኩ ምነው ሰራተኛ ረክኝ እንዲ ታው እንጂ እለቅ አሁንስ መሮኛን፣ ትለዋለች ትፋጠጠዋለች። ከዛ እንደዛ ሲባባሉ ትመጣለች ጽናት ምንድን ነው ስትል ራሱ ጠይቂው ብላ ትወጣለች። ከዛ በኋላ ሄዳለሁ ብላ ሊና እያለቀሰች ጽናት አልሰድሽም እያለች ትለምናታለች። ውድ ቤተሰቦቼ በቀጣይ ቪዲዮ እስከምንገናኝ ድረስ ዜና ሰንብቱልኝ። አወዳችኋለሁ፣ አከብራችኋለሁ። ሰላም ፍቅር ለኢትዮጵያ ሀገራችን ይሆንልን። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።